ሰራተኛ አድይ ድራማ እንግዲህ እጅግ አስተማሪ እና ምርጥ ድራማ ነው ማለት ነው። እኔ የሚጫወቱት ገጸ ባህሪያቸው በሙሉ እጅግ በጣም የሚያስተምር ልበን ጠልታ የሆነ ድራማ ነው። በጣም ደስ የሚለኝ ድራማ ነው ማለት ነው። እኔ በጣም የሚመቸኝ ድራማ እንግዲህ አድይ ድራማ ነው። ግን ጥልዬ እንግዲህ አባቱ ሞቶባት አዘን ላይ ነው ያለችው። እንግዲህ ምንም ማድረጊያ አይቻልም። እቺ መኖር እንዳለም መሞትም አለ። ሁሉም እንግዲህ አዘን ላይ ነው ያሉት፣ የቅምጥል አባት ሞቶ ማለት ነው። ቅምጥል አባት ማለት እንግዲህ ለአቡሌም አባት ሆኖ ተገኝቷል ማለት ነው። አቡሌም እንግዲህ አዘን ላይ ነው ያሉት። ሁሉም እንግዲህ አዘን ላይ ነው ያሉት። አሁን የቅምጥል አባት አረፉ። ድራማው እጅግ በጣም ነው ደስ የሚለው፣ መተባበራቸው አንዳንዴ የሚጣላታቸው፣ በቃ እጅግ በጣም ደስ የሚል ድራማ ነው ማለት ነው። በጣም ብዙ ነገር የሚያስተምር ድራማ ነው። ድራማቸው በጣም እጅግ በጣም ደስ የሚል ድራማ ነው። ሁላቸው የሚጫወቱት ገጸ ባህሪ በጣም አስተማሪ ያለው፣ ብዙ ነገር የሚያስተምር አስተማሪ የሆነ ድራማ ነው ማለት ነው። አዴ እንግዲህ በጣም ምርጥ ልጅ ናት። ሰው ቤት ነበረች ሁሉንም አሳልፋ ዛሬ ላይ ደርሳ እንግዲህ ዛሬ እንግዲህ ከዴፍ ጋር ሆና ከብዙ ሰው ጋር እየተጣላች ነው። ቲና እንግዲህ ቲና በዚህ ሰዓት ከዴፍ ጋር ካልሆንኩ እያለች አደን እያስቸገረች በጣም ከባድ ሆናለች ማለት ነው። አንዳንድ ጊዜ እኛ የምናፈቅረው ሰዎች ላይ ሌላ ሰው ደብል ይመጣና ሕይወታችን ያበላሻል ማለት ነው። ይሄም ያለው ነገር ነው ማለት ነው። አይደለም ፍቅረኛ ላይ ቀርቶ ብናገባም ባህላችን ላይ ሌላ ሰው ደብል ሊመጣና ሕይወታችን ለመበላሻት ይጥራል ማለት ነው። እንግዲህ ሰራተኛ አድይ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው። ሰው እንደዚህ አይነት ድራማ አስተማሪ ድራማ ይዛችሁል ስለመጣችሁ በመጀመሪያ እናመሰግናለን። በርቱልን። ወደ አዲስ ነገር እንዴት መጡልን። ተስፋ እናደርጋለን። ሰላም ውድና እና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁልኝ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። በያለም ዳርቻ እኔ ጋር በዛ ሰላም ለእናንተ ይብዛላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። እኔ ውድ ቤተሰቦች፣ ሼር፣ ላይክ፣ ሰብስክራይብ በማደረግ አበረታቱኝ። እስኪ ገፋ ገፋ አድርጉኝ። መልካም እና ለራስ ነው፣ ቪዲዮ ላይክ እያደረጋችሁ አበረታቱኝ ይላችኋለሁ። መልካም እና ለራስ ነው፣ አይከፈልም ከኛ የሚጎል ነገር የለም ማለት ነው። ውድ ቤተሰቦቼ ሰላማችሁ ይዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ሰባችሁ፣ ግን ሀሳባችሁን ሁሉ ፈጣሪ ያሳካላችሁ። በያለንበት ቦታ ከክፉ ነገር ሁሉ ይበልጣል። የኔ ውድ ቤተሰቦች ሰላማቸው ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ሮሚ እኔ በጣም ነው የሚወዳት ቤተሰብ በጣም ነው የምትመቸኝ ማለት ነው። በነገራችን ላይ ሰራተኛ አደይ ድራማ ውስጥ ሁሉም ሪታን በጣም ነው ደስ የምትል ልጅ ናት ማለት ነው። ያው እንግዲህ ወጣ ያለ ገጸ ባህሪ የምትጫወት ቤዛ ናት እንጂ ሁሉም በጣም ነው ደስ የሚለው ማለት ነው። እንግዲህ ቤዛም እየተሰጣት ከላርዳ ስለሆነች ምንም ማድረግ አይቻልም። እንግዲህ በጣም ነው ደስ የሚለው። ብርሃንም በጣም ደስ የምትል ልጅ ናት። የምትጫወተው ገጸ ባህሪ በደንብ ተወጥታለች ማለት ነው። በጣም ነው ደስ የምትሉት። በነገራችን ላይ የምትጫወቱ ገጸ ባህሪያችሁ የምታደርጋችሁት በቃ እናንተ በድራማ መልክ ይዛችሁ ቤት መጡም ይሄ እውነተኛ ታሪክ ሕይወታችን ውስጥ የሚደረግ ሰዎች በኛ ሕይወት ላይ የሚያደርግ በሕይወታችን ላይ ሊደረግ ሊፈጸም የሚችል ነገር ነው እየተጫወታችሁ ያላችሁት ማለት ነው። በጣም ነው ደስ የሚለው ድራማ። በነገራችን ላይ ዴፍ እና አዴ እንግዲህ በዚህ ሰዓት አንድ ላይ ነው ያሉት። ቲና ደግሞ ልትላቀቃቸው አልቻለችም። በዚህ ፍቅር በዚህ ጤና እንግዲህ አዴ በጣም ከፍቶታል። በነገራችን ላይ እንግዲህ ምንም ማድረግ አይቻለም። አንዳንድ ጊዜ ህይወታችን ውስጥ ፈተና አለው ማለት ነው። ፈተናውን ደግሞ ቻል አድርገን ተቋቁመን የማሸነፍ ግዴታችን ነው ማለት ነው። ምክንያቱም በህይወት እስካለን ድረስ የሰው ልጅ ፈተና ያጋጥማል። ነገር ግን ጨክን ብሎ ጠንከር ብሎ ማለፍ ይችላል ማለት ነው። ምክንያቱም በህይወት ካለ ድረስ ሰዎች ፈጠረ ፈተና ለምን ገጠመን ብሎ አይታሰብም ማለት ነው። እግዚአብሔር መልካም ነው ስለ ሁሉም ነገር ማለት ነው። አሹ እንግዲህ በጣም መጥ ልጅ፣ የእናቱ ልጅ፣ ደስ የሚል ልጅ፣ ከእናቱ ጋር ያደገ ልጅ በጣም ሩሩ የሆነ እና ሳቂታ የሆነ ጀይና ወንድ ነው ማለት ነው። በጣም ነው የሚመሸኝ አሹ ማለት ነው። ዳይመንድ እንግዲህ ያው የስራ ባህሪ ሆኖ ነገር ቢያደርግ ብዙ ነገር ቢያጠፋም ትምህርት ቤት ውስጥ በጣም ደስ የሚሉት እንግዲህ አንድ ላይ ሆኖ እየተሳሳቁ ነው ማለት ነው። ይህ እንግዲህ በዚህ ሰዓት ጥቁር በጥቁር ለበሱ ወይም ሙሉ የቅብብል አፓርት ላረፉ አዘላኝ ያሉት ቡሌ ጋር እያወራች ነው ማለት ነው። ፍቅርና ቤዛ እንግዲህ ሁለት የተንኮለኞች ተገናኝቶ ሌላ ወሬ እየጠነጠኑ ሌላ ወሬ እየጠነሰሱ ነው ማለት ነው። እንግዲህ እነሱ ደግሞ ከተንኮላ ያርፉም። ምን ላድርግ ምን ላጥፋ ሰው ነው ስራ ነው የሚለው ተንኮለኛ ሰው ደግሞ ምን ላጥፋ ምን ላድርግ ነው የሚያድረው ማለት ነው። እንግዲህ ቤዛ እና ፍቅር እና ቲና እንግዲህ በአዴል እና ውዴት ነው እነሱ ሊያጠፉ የሚሞክሩት ማለት ነው አንድ ላይ እንዲሆኑ ስለማይፈልጉ በጣም አስቸጋሪ ነው። አንዳንድ ጊዜ ጠላቶቻችን በዙሪያችን ይጠቀጠቁና መግባ መውጫ የሚያሳጡብን አጋጣሚ አለው ማለት ነው። እንግዲህ ቤዛ ሆነም ሌላ አይዲያ አምጥቻለሁ፣ እንደዚህ ቢናረግ ጥሩ ነው እያለች ለፍቅር ሌላ አይዲያ እያመጣችውን እየነገረቻት ነው ማለት ነው። እንግዲህ ሰውን እናጠፋለን፣ ሰውን እንዲናረጋለን ብለ ብሎ አይዲያ ማውጣት ከባድ ነው ማለት ነው። በጣም የሚገርም ድራማ ነው እንግዲህ፣ የአዲ አባት እንግዲህ ብዙ ድራማ ላይ የተወኑት አባት ናቸው ማለት ነው። ጎረቤት ድራማ ላይ፣ እጅግ በጣም ብዙ ድራማ ላይ አባት፣ በጣም ደስ የሚሉ አባት። ጫኔም ሌላ ድራማ ላይ ይተውናል። በጣም ነው ደስ የሚሉት ማለት ነው። ሁሉም ሌላ የሚጫወቱት ድራማ አላቸው። ነገር ግን እዚህ ድራማ ላይ በጣም ነው የሚያስቁት ማለት ነው። ምክንያቱም አሰራራቸው የት የሚያደርጉት ድርጊቶች በጣም ነው የሚገርመው ማለት ነው። ግዲ በጣም ደስ የሚል ድራማ ነው። ቲናን ግዲ አሹ ይዟት እየመከረ ነው ጋር የራቂ የአዴሪና ረገችሽ እያለች ያጠ እያለች ነው ግዲ አዴን ጥምድ አድርጋ ይዟታል ማለት ነው። ቲናም ፍቅርም ቤዛም እንግዲህ ከሁለቱ ጋር እስማሙ ማለት ነው እንግዲህ ምንም ማድረግ አይቻልም። በህይወታችን ውስጥ የሚወዱንም ሰው አለ፣ የሚጠምዱንም ሰው አለ፣ የሚጠሉንም ሰዎች አሉ። እንግዲህ ህይወት እንደዚህ ናት። ሁሉንም ነገር ችለን ቻል አድርገን መሳለፍ ነው ያለብን ማለት ነው። ምንም ማድረግ አይቻልም። በህይወታችን ውስጥ ያለ ነገር ስለሆነ እንግዲህ ሰራተኛ አድይ ድራማ እጅግ በጣም አስተማሪ የሆነ ብዙ ነገር የሚያሳየን ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ውድ ቤተሰቦች በድጋሚ እንኳን ወደ ቻናል በሰላም መጣችሁ። ቻናል ሼር፣ ላይክ፣ ላይክ ሰብስክራይብ በማድረግ አበረታቱኝ። መልካም፣ እኛ ነው ከኛ የሚጉል ነገር የለም። አበረታቱኝ፣ እስኪ ገፋ ገፋ አርጉኝ ወደፊት ማለት ነው። ቪዲዮ ላይክ አርጉልኝ። ምንም ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይዛልን በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቀን። ዛሬ እንግዲህ ይሄ የመጣችሁ ቪዲዮ ነበረ የምናታረ አብራችሁ ስለ ቆያችሁ ከልባ መሰግናለን። ፈጣሪ በያልንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሀገራችን ሰላም ያድርግል። እንደ አዴ ዣይና እና ጠንካራ ሴት ያድርገን ፈጣሪ ሁሉንም ነገር ተቋቁመን የምናልፍበት የፈተና ማለፊያውን መንገድ ፈጣሪ እያዘጋጀልን እንደዚ እንደ አዴ ጀይናና እና ጎበዝ ልጅ ጎበዝ ሴት ጀይና ሴት እንድንሆን ያደርገን ማለት ነው። ምክንያቱም ሰው ትዕግስተኛ ከሆነ ሁሉንም ነገር ያልፋል፣ መንገዱን ሁሉ ይሻገራል ማለት ነው። ከዛ እንግዲህ ለዴት አበባ ለመስጠት እየጣረች ነው ማለት ነው። አዴን እንግዲህ ልትሳብ ደስ ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። በህይወታችን ውስጥ የሚመጡትን ፈተናዎች ጠንካራ ብለን ጎበዝ ሆነን ማለፍ ነው እንጂ ሁሉንም የሚያጋጥመን ፈተና ሊያጠነክረን ነው እንጂ፣ ጠንካራ ሆነን የሚመጣብንን ጎበዝ ሆነን ማሳለፍ ነው እንጂ ለሚመጣብን ነገር ልፍስፍስ ሆነን ወይኔ ደከመኝ ወይኔ ሆነ ማለት የለብንም ማለት ነው። ጠንካራ ሆነን የምንቋቁመን ተቋቁመን ሁሉንም ነገር በሰላም መሳለፍ አለብን ማለት ነው። እንግዲህ ቴና ለዴፍ ወረቀት ሰጠችው ማለት ነው። ወረቀትና አበባ ሰጠችው። እንግዲህ ዴፍ እያነበበ ነበረ። እንግዲህ እንዲ ነው በህይወታችን ውስጥ ሰው እየገቡ የእኛን ለመበጥበጥ የእኛን ለመረበሽ የሚሞክሩት ይሄ ድራማ በነገራችን ላይ ምንም አዲስ ነገር አላመጣም። እውነተኛ ታሪክ ነው ይዞ ከዚህ ጋ ይዞ የመጡ ማለት ነው። እውነተኛ ታሪክ ሰዎች የኛ ላይ የሚያደርጉት ህይወታችን ላይ የሚፈጸም የሰዎች ተንኮል፣ የሰዎች ጠማማነት፣ የሰዎችን መጥፎነት የሚያሳይ ድራማ ነው ይሄ ድራማ ማለት ነው። በዛም ልክ ደግሞ መልካም ሰዎችም እንዳለ ነው የሚያሳየን ማለት ነው ይሄ ድራማ በጣም ደስ የሚለን የሰራተኛ አድይ ድራማ እጅግ በጣም ደስ የሚል ድራማ ነው ማለት ነው። ውድ ቤተሰቦች በድጋሚ ከወደ ቻናል በሰላም መጣችሁ እባካችሁ ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱን መልካም እና ለራስ ነው አይከፈልበትም ምንም ከኛ የሚጎል ነገር የለም ማለት ነው። አብራችሁ ስለ ቆያችሁ ከልብ አመሰግናለሁ ፈጣሪ ሀገራችን ሰላም ያደርግልን በያለንበት ቦታ ከክፉ ነገር ሁሉ በቃችሁ ብሎ ፈጣሪ ከሰው ሀገር ወደ ሀገራችን ይሰብዝበን። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሰው ልጅ በሙሉ ለሰው ልጅ በሙሉ በያለንበት በያለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃል። ሰላማቹ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻርቁ ይሁልኝ። በጣም የምወዳቸው የማከብራቸው፣ ስለምታደርጉልኝ በሙሉ እጅግ በጣም አድርጌ አመሰግናለሁ። ሰላማቹ ይብዛልኝ። ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቃል።